ሰላም ጤና ይስጥልን የሀሴት ሜዳ ተከታታዮች እንደምን አላችሁ ዛሬ በአዲስ ነገር ተከስተናል ክፍል አርባ ሶስት በሚለው አንዳንድ ትንታኔዎችን ወደ ወደ እናንተ እናደርሳለን ማለት ነው እንግዲህ ዲኤንኤ ጉድ እንደሚያመጣ የሁላችን የሁላችንም ፍላጎትም ነው ጥርጣሬም ነው። ወይዘሮ ባዮሽ እንግዲህ የመጨረሻ ከወይዘሮ ሚላት ከጓደኛዋ ጋር የምትለያይበት የመጨረሻው ምዕራፍ እየደረሰ ይገኛል። ዲኤንኤ ሊደረግ ነው። ሀና በስከ መጨረሻ እናትና እህቶቿን፣ ወንድሟን ልታገኝ ነው። አባቷም እንግዲህ ይታከማሉ። በዚህ ክፍል የሚለቀቀው በጣም አስደሳች ነው የሚሆነው ማለት ነው። ወይዘሮ ሚላት ግን ብዙ ትርፍ ንግግሮችን እየተናገረች ይገኛል። ምክንያቱም በመጀመሪያ ሀሴት ስትመጣ ፎቶ ባይመሳሰልም ዋናው መገኘትሽ ነው፣ ችግር የለውም በሚል በጥርጣሬው በግምት ነው የተቀበለቻት ማለት ነው። አሁን ግን በጣም ደስ የሚለው ምናሴ የዲኤንኤ ምርመራ እንዲያደርጉ አስገድዷል፣ ወይም መልእክቱን አስተላልፏል። እኔ በጣም እየጓጓ የመጣሁበት ፊልም ነው ማለት ነው። ሁላችሁም እየጓጓችሁበት ይመስለኛል። እኔ የምጓጓው ፓርት ወይዘሮ ባዩሽ በዚህ ስራዋ ላይ ተነቅቶባት ከዚች ከሚላት ጋር መለያየት እንዳለባት እፈልጋለሁ። ምክንያቱም ብዙ ጊዜ ከሩቅ ያለ ሰው አይደለም፣ ሰውን የሚጎዳው ከቅርብ ከረ የራሳችን ያልነው ሰውና በቅርብ ያለን ሰው ነው፣ ሰዎች ራሳችንን የሚጎዳው። ስለዚህ የዚህ ድራማ ዋና ዋና መልእክቱ ምንድን ነው? እንደህ አይነት ጥቅማ ጥቅምን እንትን በማለት ያልሆነ ነገሮችን ወዳልሆነ መንገድ ማስወሰድ ነው ይመስለኛል። ሀናን እንግዲህ በመጀመሪያም ከእናቷ ጋር እንድትራራቅ ያደረገቻት ወይዘሮ ባዩሽ መሆኗን የተረጋገጠ ነው። ምክንያቱም ወይዘሮ ባዩሽ ልጅ የላትም። ታውቃላችሁ፣ ቅናት የሚባል ነገር አለ። እኛ ሳይኖረን በሌላው ባለው ሰው ላይ የምንቀነው ነገር ማለት ነው። ክፍል አርባ ሶስት ና ክፍል አርባ አራት የለለ ነው የሚሆነው የዲኤን ውጤቱ መጥቶ ሁላችንም እርግጠኛ ነኝ እየተመኘነውን እስከምንሰማ ቸኩለናል ማለት ነው። ሀሴት እንግዲህ በጣም ተጨንቃለች። ምክንያቱም ሀሴት አይደለችም። ትክክለኛ ኢንፎርሜሽኑ ትክክለኛ ማንነቷ የወይዘሮ የነ ምናሴ እህት አይደለችም። ወይዘሮ ባዩሽ ደግሞ ሀሴት እንግዲህ ቤተሰብ ናት መሰለኝ። በእሷን አማካኝነት እሷን ሽጣ እንድትጠቀም ነው የፈለገችው? ዲኤንኤው ቢከብዳትም ከብዳትም ሀሴት ይሁን እናንተ ካላችሁ እኔ ያለመታመን ነው እንጂ የሚለውን ቅሬታ አቅርባለች። በቀጣይ እንግዲህ ወይዘሮ ሜላት እዚህ ላይ አስተያየት ሰጣለሁ እያለች ባታድነካክር መልካም ነው እላለሁ። እኔ በጣም ሰላምን በጣም ነው ማደንቃት። ነገሮችን የመረዳት እንትን አላት እና ልጆቹ ባይኖሩ ወይዘሮ ሜላት ችግር ውስጥ ነበር የምትገባው። ላይጠግን አይሰብርም ይላል ያገሬ ሰው። እንግዲህ ልጆቿ በመኖሩ ላይ ሀናን ልታገኝ ነው ማለት ነው። በጣም ሰላም ራሱ የሀና እህታቸው መሆናቸውን ቢፈልጉም ማመን አልቻሉም። ምክንያቱም በዚህ ሁኔታ ላይ ብዙ ጊዜ ሀና ምንድን ነው ነገሮቹን የመደበቅ እንትን አላት እና እስካሁን ግን ይህን ታሪኳ እነሱ ጋር ስሰራ እኔ እኮ ሰላም፣ ይህ እንደዚህ እንደዚህ ታሪክ አለኝ እንደዚህ ነው እናቴን ያጣሁበት በዚህ ምክንያት ነውትና ወንድሞችን እንደዚህ ቤተሰቤን ብትል ኑሮ ጉዳይ ይፈታ ነበር። ያው ፊልም ነው እና በሚስጥር ይዘውታል። ለማንኛውም እኔ በጣም ጓጉቻለሁ። እስከ የጓጓችሁ ላይክ፣ ሰብስክራይብ ያደረጋችሁ ነገ ሲለቀቅ ደግሞ ትኩስ ቪዲዮውን ይዘነ ከቼ የምንል ይሆናል። በጣም ደስ የሚል ነው። የቤተሰብ ድራማ ነው። አጓጊ ነው። ኢትዮጵያ ውስጥ እየተፈጠረም ያለው ይህ ነገር ነው። የቤተሰብ መጠፋፋት፣ እንደዚህ አይነት ነገሮች ይከሰታሉ ብዬ አስባለሁ። ከወደዳችሁት ላይክ እና ሰብስክራይብ